ሳዳዬ ለፍሉዝ እንዳይሆን ይሄ ነገር የሚሰራው ለፍሉዝ ለፍሉዝ እንዳይሆን። አዎ ደግሞ ምንድነው መሰለሽ፣ እኔ ደግሞ የእንትን ያልኩት ምንድነው መሰለሽ፣ አብረሽ እና ሩታ የሰሩት እየተሰራ ነው። ሄለን ሩታ ሆና ነው ያችኛዋ፣ የድሮ ፍቅረኛ ነው ብላ ፍቅረኛዬ ነው ብላ ወንድም የራሱ የሚሰራው እንደዛ አይነት አይደለ? ወንድም የራሱ እንደ ሄሉ ነው እንደ ሄሉ ነው የምትዋሩት? አዎ እነሱ ዘራ

እኮን የምናገረው ጥያቄ እየጠየቅኩ ነው። አዳምጭኝ። ደግሞ አስጠፋሽብኝ። አላስበቃ ደብራሉ መጡም እንደው እንደ ትንሽ ሚስ ትኩስ ወሬ ያስመለጥሽኝ ጨደዛ አስበሽታ ተመለሽ። ሳዴ ነኝ እኔ እና ሳዳ ተግባብተናል። ገብቶኛል። ሳዳ ይ ለዛኛው ምናምን እንትን ስለሆነ አሁን ለዛ ስለሆነ አሁን እንትናን ሄለን ሩታ ቦታ ሆና ነው እየሰራች ያለችው፣ ሄለን ሩታ ቦታ ሆና ነው አብርሽ ደግሞ ልጁ ላይ ነው። ያቺ ደግሞ የዱር ቀኛይ ነው ብላ ያመጣችው ዛሬ ላይ ሄልም ላይ ከሳታለ ያለችው ልጅ ናት። በዛ እንደዛ እየተሰራ ነው ማለት ነው። ቢዶ እንደዛ ነው። ስራ ነው። ሁሉም ስራ ነው። ፍሉስ እናታቸውን በጥብጥ፣ ዶላር ጨምሮ እናት የተዳ ነው። እናትሽ መታ። ከዛ ትንሽ ረብሻ ረብሻ ረብሻ ሄደች። ያው ዘመደ ብዙ ስለሆነች እዛም፣ እዛም፣ እዛም፣ እዛም፣ እዛም ነው በቃ ዘመደ ብዙ ጠላውቀ ናከያ ዘመደ ብዙ ሰው እህእኔ ግን ሳዳዬ የሆነ የተሰራበት እንደሆነ ሲገባቸው፣ ለምን አይዲ አይቀየርም? እንግዲህ ለኦዴን ስራ የሆነ ሲቀየር፣ ሱሩታና ስም ሩታና አብርሽ ቆይተዋል። እነሱ ተጋብተውም ሽማግሌ ተልኩ ቆይተዋል። እነዚህ ደግሞ እንዳይጋነንባቸው በሳምንት ሳይሞላቸው ነው ልጅቷ የመጣችው። ይገባሽ አሁን አይዲያ እንደዚ ደግሞ ማለት ነው። ልንገርሽ፣ ደግሞ ቀለበት አሰረላት ቀለበት ያስንላት ይሄ ልጅ አይሆንሽም ፍቅረኛላት አለ እኮ ያኛው ጓደኛ ተብዬው ማለት ነው። አይሆንሽም እኮ አለ። እኔ ቪዲዮ ያለሁ ሀቢብቲ እንደዚቻ ደቂ አስብ እየ እኔ ግን ብዙም ጠለቅ ብዬ የምከታተላቸው አለ፣ ግን ሰብስክራይበር እያቸዋለሁ እኔ ልንገራችሁና ማለት ነው ዲ እንዳየው ታውቂያለሽ እንትን እንትን ሲጫወቱ ብቻ ነው በደንብ ማለት ነው። የዛውማ ቪዲዮ ቪው በጣም አለው፣ ቪው አለው የዛ ቪዲዮ። እውነቴን ነው ምበሳዲየ ማለት ነው የሚሉት ሩታና አብርሽ ታይመጡ በፊት የምከታተላቸው ሔሉንና ፍቅረኛዋን ነበር ነበር መወዲያቸው ሰባት ሰባት ሰዓት ሆን ነበር የሚለቁት ማለት ነው። ናት ያ በጣም ነበር እንትን ምለው እሷን አልወዲያትም እኔ እሱ ስንት ስለምር በጣም ነበር እንትን ምለው እና ፍራንክ ምናምን ሲደራረጉ ምናምን የዛን ቪዲዮ ነው ስትሄድ፣ እኔ ቅድም አይቼዋለሁ። ለ ቫይረል በጣም እይታ አለ እስቲ በቃሽ ከላ ላውራ በጣም አለው አንቺ አንቺ ከላይሽ ላይ ያለችዋ ልጅ ጋር እያወራሽ ነው፣ እኔ ደግሞ ከታች ያለችዋ አያገናኝንም። በመሀል አለች ማለት ነው። አውሪ እሺ። እንደታዛ እሱ ማለት ነው። በጣም ነው የሚወዲያት። በጣም ይወዲያታል እኮ ያውቻገር ስለህድ የውቻ ሰውጫ ውጭ አብራ ነበር የላከችው። እሷም ለመሄድ ነበር ውዴ፣ ለመሄድ እኮ ነበር ሰዓት ይሷም እሷም ለመሄድ እንትን ብላ የሆነ ነገር ጎሏት ማለት ነው እንግዲህ ነበር ዱባይ ደርሳ ሁሉ ነገር አርጋለሁ። የጎደላትን ነገር ሳታብራሪማ እንዳታወሪልን ላይ ተናገረች። ራሷ ተናገረች እኮ የሆነ ፕሮክሱስ ነበራት፣ ተቃጠለባት እሱ ጋር ለመሄድ እሱ ባሰር ነው የተሳጠለች እንደ ታችኛው መንደር እንደሆነ አራት አራት አመት ነው ምናምን ዲያ መንደ እንትና

በፈለገው ሙድ ፈታ ማለት እኔ ግን ማለት ነው። እኔ ግን የሴቷ ጉሩብ እና የወንዱ ጉሩብ ሲገናኝ ትክክል አይመጣም። ምነው ዝም በያላችሁ። የወንዱ የት አለ? የሴቱ የት አለ? የሴቱ የት አለ ማለት እዚህ ጋ ሁሉም እኩል የወዳቸው ነው። በነገራችን ላይ ወርቅዬ ልንገርሽ የሁለቱም የወዱ ፋሚሊ ነው፣ ልዩነት የለም እንዳልከረብትሽ

ኤርትራና ኢትዮጵያ አንዳንዱ ኤርትራና ኢትዮጵያ ጌም አለ። እሁድ እንዳትቀሩ እንዳትቀሩ ተብላችኋል። ኤራ ሰላም ሊበላችሁ ሰላም ነው

እናንተ ማለት ነው። እኔ ለምንድን ነው ያመለሸልኝ? እኔም በቤቴ ፖስቼ ፖስቼ አላውቀውም። እያውሬ ነው ወዳውሬ በጣም ነው የተናደድኩት። ሁለት ሪከርድ አንድ ሰዓት ሙሉ እኮ ነው ያወራሁሽ። ሱስ ምንድነው? የእኔን ሪከርድ ነው ደርሶኛል። ወላይ ያንኑ ሰዓት መልሻለሁ ሪከርድ ላንቺ ካልደረሰሽ እንጂ እኔ ጋር አልደረሰልኝም። ለእሁድ ቀን ተቻላችሁ እንደምንም ሆናችሁ ውጭም አድራችሁ ቢሆን አንበሳን እየፈነጋችሁ እንታ አሳስባለሁ። እንደምንም ብናችሁ ከተቻላችሁ ባልና ሚስቶችን እሁድ ቀንና ፋታ